ኢሳያስ አፈወርቂ በኢትዮጵያ መንግስት ላይ ከባድ ወንጀላን መሰንዘራቸው እጅግ እያነጋገረ ይገኛል። የኤርትራው ፕሬዝደንት በንግግራቸው ነገሮች ከቀድሞ ይልቅ እንዲከፉም አድርገዋል። ከዚህ በኋላ ኢትዮጵያና ኤርትራ ወደ ሰላም ይመጣሉ ማለት ዘበት እስኪመስል የነቆራ ጉዞ ከወደ ኤርትራ ተቀጣጥሎ ቀጥሏል። አነጋጋሪውና ኢሳያስ የኢትዮጵያ ጠቅላይ ሚኒስትር ላይ ያነጣጠሩት ጥቃቱ ወደ ለየለት ትርምስ እያመራ ነው። ኢሳያስ ከኢትዮጵያ በዋነኝነት የተቹት ጉዳይ ምንድን ነው? የዓለም ሀገራት ጆሮ የደረሰው ወንጀላስ ምንድን ነው? የ በኢትዮጵያ መንግስት የሰጠው ምላሽስ ምንድን ነው? የሚለውን በስፋት እንመለከታለን። በሌላኛው መረጃችን ደግሞ የዘውዱ ሀብቱ ሞት በርካቶችን አስደንግጦ ነበር። ህይወቷ ያለፈው ነሐሴ 2013 ላይ ነበር። የ ሰላሳ ሁለት ዓመቷ ዘውዱ በመቀለ በጠራራ ፀሐይ የተገደለችው ታርጋ የሌለው መኪና በያዙ ሰዎች ነበር። ታዲያ ዛሬ ስለ ዘውዱ የተሰማው መረጃ ምንድን ነው? የሚለውን በዝርዝር መረጃችን አጠናክረናል፣ በስፋት እናስደምጣችሁናል። በሌላኛው መረጃችን ደግሞ እጅግ አስደንጋጭ የሆነ መረጃ ተሰምቷል። በኦሮሚያ ክልል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 የኢሳያስ አፈወርቂ ውዳሴና ነቀፋ ቻይና ስትወደስ አሜሪካና ኔቶ ሀገራትን በማፍረስ ነቅፈዋል። በኤርትራ ህዝብና መንግስት ላይም ያሰት ፕሮፓጋንዳ ተከፍቶብናል። የኤርትራው ፕሬዝደንት ኢሳያስ አፈወርቂ የ34ኛውን የነጻነት በዓል አከባበር ላይ ያደረጉት ንግግር ቁልፍ ሀሳቦች በሚል የሀገሪቱ ማስታወቂያ ሚኒስቴር በእንግሊዝኛ ቋንቋ ግንቦት 16 ቀን 2017 ዓም ባወጣው መረጃ ፕሬዝደንቱ በርካታ ዓለም አቀፋዊ አጉራዊና ቀጠናዊ ጉዳዮችንም አንስተዋል። በዚህም ግ ግራቸው የውጭ ኃይሎች በብልጽግና ወኪላቸው አማካኝነት በኢትዮጵያ ላይ ጦርነት ከፍቷል ሲሉ በኢትዮጵያ መንግስት ላይ ጠንካራ ትችትን ሰንዝረዋል። ከቀዝቃዛው ጦርነት ማብቂያ በኋላ ኢትዮጵያ በዜግነት ላይ የተመሰረተ ሀገር ከመገንባት ይልቅ ጽንፍ ወደ ረገጠ የብሔር ፖለቲካ ገባች ሲሉ የተናገሩት ኢሳያስ አፈወርቂ በብሔር ተኮር ፌዴራሊዝም የተከሰቱትን በርካታና ተደጋጋሚ አደጋዎችን ተከትሎ ከሰባት አመታት በፊት ለውጥ መምጣቱን አስታውሰዋል። ይህም በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባ ያላቸው ሀገራትም የደስታ ስሜትና ብሩህ ተስፋ ፈጥሮ ነበርም ብለዋል። ይሁን እንጂ በዚህ ተስፋ ሰጪ ጅማሮ የተበሳጩ የውጭ ኃይሎችም ባለፉት አመታት በአዲስ ወኪላቸው በብልጽግና በኩል በኢትዮጵያ ህዝብ ላይ የከፈቱት ጦርነት ተስፋ መቁረጣቸውንም የሚያሳይ ነው ሲሉ የኢትዮጵያን መንግስትም ኢሳያስ አፈወርቂ ተችተዋል። የውጭ ኃይሎች ያሉት ማንን እንደሆነ ግን ፕሬዝደንቱ ግልጽ አድርገው አላብራሩም። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው ያሉት ኢሳያስ አፈወርቂ የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት የኦሮሞ ህዝብን የማይወክል የኦሮሙማ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም ይገኙበታልም ብለዋል። በኤርትራ ህዝብና መንግስት ላይም ያሰት ፕሮፓጋንዳ ተከፍቶብናል ሲሉም ክሳቸውን አቅርበዋል። የአካባቢው ጂኦ ስትራቴጂካዊ ጠቀሜታ ሁልጊዜ ለብዙ ጣልቃ ገብነቶችና ተጽዕኖችም መጨመር የተጋለጸ አድርጎታል ያሉት ኢሳያስ አፈወርቂ ለዚህም በሱዳንና በኢትዮጵያ ያለውን ቀውስም ማሳያ አድርገው በንግግራቸው ጠቅሰዋል። በአለም ላይ በቴክኖሎጂ ና በኢንዱስትሪ ምርትም ረገድ ቀዳሚ መሆኗን በመጥቀስም ቻይናን ያወደሱት ፕሬዝደንቱ በአንጻሩ አሜሪካን፣ ኔቶ ሀገራትን በማፍረስም ተችተዋል። ዋሽንግተን በተከተለችው የተሳሳቱ ፖሊሲዎች ሳቢያ ከሶስት ትውልድ ያላነሰ ዘመን በቀውስና ውድመት አዙሪት ውስጥ ቆይቷል። ይህም የታወቀና የተሰነደ ነው ሲሉም ፕሬዝደንቱ ገልጸዋል። በተመሳሳይ መልኩ በቀዝቃዛው ጦርነት ዘመን የቀድሞ ሶቪየት ህብረት መሪዎች በተመሳሳይ አመክንዮ ከባድ ስህተቶች መፈጸማቸውን አመላክተዋል። በዚህ ምክንያትም የአገር ግንባታ ለመገደል ለሁለት ትውልድ መክኗልም ብለዋል። ወደ ቀጣይ መረጃችን ስናመራ በኦሮሚያ ክልል ቡኖ በደሌ ዞን በበደሌ ከተማ መስጂድ ተቃጠለ። መረጃው በርካቶችን አስደንግጧል። መስጂዱ ከባድ ጉዳት እንደደረሰበት በአካባቢው የሚገኙ ነዋሪዎች ለመረጃ ምንጫችን መረጃ ቀብለዋል። በኦሮሚያ ክልል ቡኖ በደሌ ዞን በደሌ ከተማ በልዩ አዳሪ ትምህርት ቤት በሚማሩ ሙስሊም ተማሪዎች አማካኝነት የተገነባው መስጂድ ግንቦት 17 ቀን 2017 ዓ ም ከቀኑ አንድ ሰዓት ተኩል አካባቢ በእሳት አደጋ መቃጠሉ ነው የተገለጸው በልዩ አዳሪ ትምህርት ቤት የሚማሩ ሙስሊም ተማሪዎች ከዚህ በፊት በእምነታቸው ምክንያት በርካታ ተግዳሮቶች የገጠማቸው ሲሆን፣ ተማሪዎቹ የሃይማኖት ግዴታ የሆነባቸውን የአምስት አውቃት ሶላት በጀማ እንዳይሰግዱ ሲከለከሉ እንደነበርም ይታወቃል። ይሁንና ተማሪዎቹ ከሚመለከታቸው አካላት ጋር መብታቸውን አስከብረው ከትምህርት ቤት ውጭ በራሳቸው አስተባባሪነት በእንጨት መስጂድ የገነቡ ሲሆንም መስጂዱ በትላንትናው እለት ግንቦት 17 ቀን 2017 ዓ ም ጠዋት አንድ ላይ መስጂዱ መነሻው ባልታወቀ ሁኔታ በእሳት አደጋም እንደተቃጠለ ተገልጿል። ለጊዜው እሳቱ የቆመ ቢሆንም መስጂዱ ከፍተኛ ጉዳት የደረሰበት ሲሆን የቃጠሎ መነሻ ግን ምን እንደሆነ እየተጣራ እንደሚገኝም የደረሰን መረጃ አመላክታል። ወደ ቀጣይ መረጃችን ስናመራ የዘውዱ አፍቶ ሞት በርካታዎችን አስደንግጦ ነበር። ህይወቷ ያለፈው ነሐሴ 2013 ላይ ነበር። የ32 ዓመቷ ዘውዱ በመቀለ በጠራራ ፀሐይ የተገደለችው ታርጋ የሌለው መኪና በያዙ ሰዎች ነበር። እነዚህ ሰዎች ከቀኑ አምስት ሰዓት ላይ ከመኪናቸው ወርደው ጸጉሯን እየጎተቱ መሬት ላይ ከጣሏት በኋላ በሽጉጥ መተዋትም ሄደዋል። ራሷን ስታ ከወደቀች በኋላ ወደ አይደር ሆስፒታል ብትወሰድም ህይወቷን ግን ማትረፍ ሳይቻል ቀርቷል። የዘውዱን ሞት ተከትሎ በርካቶች ያዘኑ ከመሆኑም በላይ ፍትህ ለዘውዱና ገዳዮች ለፍርድ ይቅረቡ የሚሉ ሰላማዊ ሰልፎችም ተካሂደዋል። ይህንን ተከትሎ የትግራይ ክልል ፖሊስ ሁለት ተጠርጣሪ ገዳዮችን በቁጥጥር ስር አውሎ ጉዳያቸውን በህግ እንዲከታተሉም አድርጓል። ሂደቱ ሁለት ዓመት እየሞላ ቢሆንም እስካሁን ግን ፍርድ አልተሰጠም። ከዚህም በላይ የትግራይ ክልል ፍርድ ቤቶች ስራቸውን እንዲያቆሙ ምክንያትም ሆኗል። የሟች ዘውድ ውጥ ብርቱካን አፍቶ ስትናገርም ለውሳኔ ስንቀጠር ሶስተኛ ጊዜያችን ነበር፣ በመጨረሻው ቀጠሩ ላይ ግን እንደዚህ አይነት ረብሻ መከሰቱ እጅግ አሳዝኖናልን ብላለች። የመጨረሻው ቀጠሮ ግንቦት 8 ቀን 2017 ዓ ም የነበረ ሲሆን በዕለቱ ችሎቱ በመበጥበጡ ፍርድ ሳይሰጥም መቅረቱ ይታወሳል። በዚህም እለት ጉዳዩን ሲከታተሉ ከነበሩት ዳኞች መካከል የመቀለ ማዕከላዊ ፍርድ ቤት ምክትል ፕሬዝደንት የሆኑት ዳኛ ሰዬ ኪዳኔ አንዱ ናቸው። ሲናገሩም ሁለቱም ተከሳሾች ጥፋተኛ መሆናቸውን የሚገልጽ ውሳኔ አንብበን እንደጨረስን የአንደኛው ተከሳሽ እናትና የሌላኛው እህት በጩኸት እኛን መስደብ ጀመሩ። የሚሳደቡት ጸያፍ ስድብ ከመሆኑም በላይ የችሎቱን ወንበሮች መሰባበር ሲጀምሩ ሁኔታው ጥሩ እንደማይሆን ስለተረዳን ጥለን ወጣንም ብለዋል። ተከሳሾቹ ያሬድ ገብረስላሴ እና ተጋደል አንገሶም በዕለቱ ጥፋተኛ ቢባሉም በዕለቱ ችሎቱ በመበጠ ሲገለጥ በጦ ውሳኔ ሳይሰጣቸውም ቀርቷል። የመጀመሪያው ተከሳሽ የአሊድ አባት አቶ ገብረስላሴ የትግራይ ፖሊስ ምክትል ኮሚሽነር የነበሩ ሲሆን አሁን ደግሞ የትግራይ መከላከያ ኃይል አርሜ 22 አዛዥ ናቸው። ሁለተኛው ተከሳሽ ደግሞ የአቶ ገብረስላሴ ሚስት ወንድም ነው። ጉዳዩን የሚመለከቱት ዳኞች ከዚህ ቀደምም በተደጋጋሚ ማስፈራሪያ እንደደረሰባቸው ሲናገሩም ቆይተዋል። ምርማሪዎች በበኩላቸው በትግራይ ፖሊስ ከፍተኛ ጫና ሲደረግባቸው እንደነበርም ገልጸዋል። የሟች እህት የሆነችው ብርቱካን እንደገለጸችው በቷሞት ፈጣ ስልጣን ፍትህ አለማግኘታቸው ቤተሰቡን አሁንም ባዘን ውስጥ እንዲኖር አድርጎታልም ስትልም ስትናገር፣ አባታችን የሞተው በዘውዱ ሞት የተነሳ ነው። እሷን ከቀበርን ከቀናት በኋላ ባዘን ተቆራምቶ ሕይወቱ አልፏልም ብላለች። ጨምራም የዘውዱ ገዳዮች በሁለትና ሶስት ወር ውስጥ ቢፈረድባቸው ኖሮ ሌሎች እህቶቻችንም አይገደሉም ነበር፣ ለሌሎች ገዳዮችም ትልቅ ማስተማሪያ ይሆን ነበር። የሚሰጠው ፍርድ እህታችንን የሚመስል ባይሆንም ለተቀሩት ሴቶች ከሌላ የሚሰጥ እንደሚሆን እምነት አለን በማለትም አስታውቃለች። በዚህ ጉዳይ የተነሳ የትግራይ ክልል ፍርድ ቤቶች በሙሉ ስራ ያቆሙ ሲሆን የክልሉ ጊዜ አስተዳደር አፋጣኝ መልስም ይስጠን ለደህንነታችን ዋስትና የለንም ማለታቸውን መዘገባችን የሚታወስ ነው። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኝን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።